ሁሉም ከፍሪጁ እናቀሰቅሳለን። ካሳ ካሳሁት ነው ዋል የምንጠጣው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ይዤ የመጣሁት ነገር መጀመሪያ፣ ግን ይዤ የመጣሁት ነገር ከመናገሬ በፊት ግን ታዴ መቆየት አልቻለም፣ ስራ ላይ ነበረና ተመልሶ ሂዷል። አሁን ግን በቃ ምንም ልናደርግ አልቻልንም። እኔም ደግሞ ተመልሼ ሊሄድ አልቻልኩም። አንደኛ ማማም ትንሽ ጠንከር ትበልልኝ ብያሰብኩኝ እና ሁለተኛ ደግሞ ምንም ማሳካቸው ጉዳዮች ነበሩ። ሶስተኛ ደግሞ እንደዚሁ አጋዥ ምንም እሷ መምጣት አለባትኝ። እዚህ ፈልገን ነበር እና አግኝተን ነበር። እሷ እመጣለሁ ብላናለች። እሷን እየጠበቅኩ ነው እና በጣም ማለት የአዲስ አበባ ታውቁታላችሁ። እኔ ስራ በምገባበት ሰዓት ማን ይዛታል የሚለው ነገር ከዚህ ነው ማምጣት ያለብኝ። ደግሞ አዲስ አበባ ትንሽ ከበድ ስለሚል፣ ስለዚህ ለዛ ብለን እኔ ቀርቻለው፣ ታዴ ሂዷል። ስለዚህ ቪዲዮ የምንሰራላችሁ በስልክ ነው የሚሆነው፣ ውድ ቤተሰቦቻችን፣ ምክንያቱም እንዳትሰለችብን። በስልክ ሲሆን በአካል ሲሆን ነው በጣም ደስ የሚለው ለመስራት እናውቃለን። እኛ ራሱ ደስ አይለንም ግን ምንም ያለን አማራጭ የለም። ስለዚህ እስክንሄድ ድረስ የተወሰነ ጊዜ ነው የሚቀረኝ። በስልክ ነው ቪዲዮ የምንሰራላችሁ። ዛሬ እንግዲህ ልሰራለት ወዳሰብኩት ጉዳይ ልምጣ እና ዛሬ ልሰራ ያሰብኩት ነገር ምንድን ነው? ታዴ ዩቱብ የከፈለን ብር አለ። በሱ እኔ መጠጣት አላቅም። ማለት ስለ አልለመድኩም፣ አልወድም ወይን መጠጥ ሲባል በእርግጥ መጠጥ ሲባል ወይንም ከመጠጥ ነው የሚመደበው፣ ግን ወይን ብቻ ነው የምጠጣው እና ያው መጠጥ ከመጠጥ ነው ለካ የሚመደበው። ስለዚህ ብቻ ከመጠጥ ውስጥ ወይን ነው የምጠጣው እና ሌላ ቢራ ምናምን ምናምን አልጠጣም። አሁን ግን የማደርገው በጣም ብዙ ካሳ ካሳውን እያወረድን፣ ሙቀቱ አልተቻለም፣ እየጠጣሁበት ነው። ብሩን አጥፍቸዋለሁ በመጠጥ ነው እለዋለሁኝ ግን እዚህ ጋር ማለት ነው ማየት የፈለኩት መጠጡን ስለጠጣሁ ነው፣ መጠጦችን ስለማላቅ መጠጥ ስለጠጣሁ ነው የሚናደደው፣ ወይንስ ብሩን ስላጠፋሁት የሚለውን ነገር አብረን ነው የምናየው ዛሬ። አልቅነት አልመቼም ስለ ብሩ እንደሆነ እንዴት ብሩ ይጠፋን የሚለኝ ከሆነ ዛሬ ተናድጄ እራሱ አያዋጣኝም። ስለዚህ ውድ ተመልካቾቻችን ዛሬ አሁን ወደ እሱ ጋር እናመራለን። ታዴ ልደውልለት ነው። አብራችሁን ሁኑ። ሰብስክራይብ ያላደረጋችሁ ለዚህ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ጀምሩ። ሼር ኮሜንት አድርጉልን። እንወዳችኋለን። ልደውልለት ነው። ሄኝ ነው እንዴ ነው? እግዚአብሔር ይመስገን። ደህና ነህ? ወጥ እየሰራ ጎብዛሃል። እኮ አለ ጎብዛሃል፣ በእናትህ ባለሙያ ሆነህ እኮ ልጠብቀኝ ነው። ያው እሱም አድካሚ ነው ግን አሪፍ ነው። አንተን ያጠነክርሃል እንደገና ጎበዝ ባለሙያ ሊያደርግልኝ ነው። እሱማ በእርግጥ አንድ ነገር ስትደጋግሚው ለዛ ነገር እውቀት ክህሎት ታዳብሪያለሽ። ነው ግን ቻለንጅ ደግሞ አለው ስራው ለሽ ም ብቻ የሆነ ምንድጠነክሪማ ያደርጋል ሙይ በደንብ እንጂ በእናትህ ሪፍ ነው። አለን አሪፍ ነው። ውሎ አሪፍ ነው። አራተኛችም አለች። ሁላቸውም ደህና ናቸው፣ እግዚአብሔር ይመስገን ደህና ናቸው። እንዴት ነው ቆቦ ሰላም ነች? እኛን ይዛ ምን ትወራለች ብለን እና ታዲያ እኛ ስንሄድ ነው እንግዲህ እንዴት እና አንቺ ቆቦ እንትን ተሽዬ የኖርሽ ቆቦ፣ እዛው የሚኖሩላት እዛው የሚደክሙላት ነው የምትፈልገው። አረ እባክህ፣ አንቺ አሁን ለመሳረስ ይለሽ አሁን ተበልት መች ነው አደም ልናለ ቆቦ ኖርኩላት ነው። እና ታዲያ ቆቦ እንዲህ አይነት አንድ የሚል ሰው አትፈልግም እንዴ? እንደውም እንደዛ ነው የምትፈልገው። በሀዘር በደስታ እዛው አብሯል ነዋሪ ያለች እንዴ? እና ነዋሪ ነኝ እንጂ እንዲህ ከስድስት ወር በላይ የቆየ ሰው ነዋሪነት መታወቂያ እንደሚሰጡ አታውቅም እንዴ? ስለዚህ ነዋሪ ነኝ ለማለት ነው። አዎ፣ ሰላም ነው እንዴ ነው። አይ ጎብዘሃል፣ በእናትህ እንዴ ቀላል ባታሻሽል ነበር የሚገርመኝ ችግር ልና ን የታዘቡት ነገር ማለት ነው። ችግር የሰው ልጅ አፍርሶ ይሰራል ባ አዎ፣ እውነት ነው። ሰዎች በችግር ውስጥ ማለፍ አለባቸው በሚለው ፖይንት በጣም አምናለሁ። ይ እንጀራ ስጋግራ ይችኛል እንጀራ አዎ፣ ያይቻለው ችግር ነው። አዎ፣ እውነት ነው። ችግር ብዙ ነገር ያስደርጋል። አይ አንተ ስትጋግር እኔ የሆነ ስራ እሰራለሁ ምናምን እየተጋገዝን በቃ። አሁንማ በደንብ ነው የምትሰራው፣ እንደውም ቅሪ እሱንም ካገዝከኝ ጥሩ ነው። ችግር የለውም ይመቸኛል፣ እሱ ራሱ ይመቸኛል። በጣም አገዝከኝ ማለት ነው ስል ምንም አዲስ ነገር የለም። እኛማ የኖርነው መኖር ይቀጥላል። ራሳቸው እንደ በዓል እንዲ ነበር በማለት በዓል ቆንጆ ነበረ። አሁን መጣ ያሳው ግንቦት ማርያም ቆንጆ ነበረ፣ አሪፍ ነበረ። አዎ አሪፍ ነበረ። ልጅነቴን ነው የሚያስታውሰኝ። ባይዘው ዳ ሰርሰን ፍየል ታርዶ አንድ ሳምንት ምናምን ነበረ የምንቆየው። አዎ በጣም በትዝታ ግን እዚህ አዲስ አበባ ቢከበርም ግን ይሄ ካልቸሩ የሚከበርበት መንገድ አንድ አይደለም፣ አይደለም። ወይም በእግዚአብሔር በጣም እንዲ አማ ንፍሯችን ራሱ ንፍሮ ራሱ በእናት ኖ ከዛ ቃሱ ምናምን ብቻ የሆነ ቴርሞኒው በጣም ይለያል። በጣም እንዲይበራል በእርግጥ ግን ይ እንደ ገጠሩ ምናምን እንደ ራያ በተለይ በጣም ይለያል። ግንቦተ ማርያም እናራያ ወይ በእግዚአብሔር በጣም ነው የሚለየው እውነት ነው። የትናንት የዛሬና የነገ ሰንድጃለሁ እኮ አንተ እኮ ልትል የምትፈልገውን ሁላም አቅሰው ነኝ። አሪፍ ነው። በእናትህ ቆቦማ ደስ ይላል። በቃ ያለው ነገር ዘና ፈታ ምናምን ምን ዘና ፈታ ማለት ነው? እንዴት? ምን ነው ሙቀት ነው እኮ። ያ ሙቀት ለማቀዝቀዝ ደግሞ የምትጠቀባቸው ነገሮች አሉ። ቀዝቃዛ ቢራዎችን ምኖችን፣ መጠጣትን ኑራን ስራችን እኮ ቢራ። በጀማ ጓደኞቼን ጠርቼ ቢራ ቀዝቀዝ እያረግን ከፍሪጁ እናቀሰቅዛለን። ካሳ ካሳ ነዋል የምንጠጣው ኧረ በዚህ በአንተ በዚህ ቅስቃሴው በዚህ እንትን እኮ እንዴት ደስ እንደሚል ብታየው። ቢራ ቅዝቅዝ ያለ ቢራ እንደዚህ ደስ ይላል። ደግሞ እኮ አንድ ሁለት አይደለም። ይሄ ካሳውን ምናምን ነው። እንዴት ምን ሆነሽ ነው ትላለህ? እንዲህ በጣም ደስ ነው እንዴ! ለምን ቀድዳለሁ? የምንሰራልኝ ነው የምቀልደው አንተ አንዱ

ወይኔ የጠጦች አለሁ ምናት እስካሁን ድረስ እንዴት ይቻለም እንዳለፈችኝ ነው ነ የራሱ ያላወቅኩትኝ በጣም በጣም ነው የጸጸተኝ። በቃ ጊዜው ያመለጠኝ ያክል የመሸብኝ ያክል ነው የተሰማኝ። አረ ምነው ምንድን ልክ ብቻ ጠጣለ ሰው እኔ እንጠጣለሁኝ ማለት ነው። እኔ ጠጣለሁኝ ነው። እና ታዲያ አንተ እየጠጣህ ነው ያለ፣ ለመጠጣት አለብኝ አንተ እየጠጣህ እኔ ለስላሳ አልጠጣ። ኧረ እባክህ ደፋር ነህ አንተ። በእናትህ እንዲህ ቀላል እንዴት አላወጣም? በእናትህ ለመጠጥ ነው ሰው ማውጣት የለበትም። ሰው ሽባ ግን ማለት የዩቱብ ብሩ ከመውጣቱ የኔ መጠጣት ነው አያንገበግበ ከብሩ በላይ ያንቺ መጠጣት ያስጠላል፣ ማለት። አይደለም በጣም ያንገበገበ ነገር እሱ ነው። እኔ ገርሞኛል እኮ። ማለት ማንኛው ነ ዩቲዩብ ብሩን ስላጠፋሁት ነው ወይንስ ስለጠጣሁ የሚለው ሳስብ፣ አንተ በቃ ስለጠጣሁ ነው። አንደኛ በታሪክ ሰቻችን እንዴት ብሎ ሊሆን አይችልም፣ አእምሮዬም አይቀበለውም ማህኒ ቢራ ጠጣኝ ማለት ሁለተኛ እንደዛ ምናምን ደቅመን ምናምን የምንሰራውን ቪዲዮ ሰርተ ምናምን ያገኘሻትን ጥቂት ነገር መጠጥ ላይ መዋል ስል ግን የእኔ ውድ ባል ኮርቼ ብሃለሁ። ምክንያቱም ከገንዘቡ ይልቅ የኔን ሕይወት ስላሳሰብክ እንጂ ገንዘብ እኮ ደት ነው ሰውና የምር ገንዘብ በጣም ድፍ ማለት እና ያው ይመጣል ግን የማንነት ውስጥ ከገጠመሽ ግን በጣም እንደምመርጥ እያሰብኩ ነበረ። እስኪ ብር ከሆነ ብሩን ካጠምንትን ካልክ በቃ እስኪ ለብር ነው ወይስ ሰው ይቀድማል የሚለውን ላረጋግጥ ነበር። ቆንጆ አረጋግጠልኛል።